የአማራ ፋኖ ብሔራዊ ኃይሎች ማዕከላዊ ኮማንድ ዛሬ ሰኔ 18/2017 ዓ.ም ላይ መግለጫ ሰጥቷል። መግለጫው በቅድሚያ እስከዛሬ የነበሩ ህዝባዊ ትግሎች ድክመትና ስህተት ምን እንደነበርና የአሁኑ የአማራ ህዝብ ትግል የተሳካ ሆኖ ለመቀጠሉ ምክንያት ስለሆነው ዋነኛ የእሳቤ ለውጥ አስረድቷል። ይህንንም ሲገልጽ ሰላማዊም ወታደራዊም የፖለቲካ ድርጅቶቹ አማራነትን የማያውቁ ኢትዮጵያውያን አሊያም ከአማራነት አንሰው ለአንድ ንዑስ ክፍለ ሀገር ትኩረት የሚሰጡ ስለነበሩ ከስረዋል ብለዋል። የአማራ ህዝብ ብቸኛ የመዳኛ መንገድ አማራነት መሆኑን መረዳት እጅግ አስፈላጊ እንደሆነ የሚያስገነዝበው መግለጫው አማራነትን የማያውቅና የሚጸየፍ ኢትዮጵያዊነትም ሆነ ንዑስ ክፍለ ሀገራዊ አደረጃጀት የአማራ ህዝብ ላይ የተጫነውን የህልውና አደጋ ሊቀነብስ አይችልም ሲልም አሳስቧል። የአማራ ፋኖ ብሔራዊ ኃይልም የተመሰረተው ቀድመው የነበሩትን አራቱን አደረጃጀቶች በማክሰም አንድ እውነተኛ የአማራ ህዝብ ድርጅትን ለማቆም ብሎም ከዘመናት የተወረሰውን የትርክ ትዳ ለመቀልበስ የዘር ማሳሳት ማጽዳትና ፍጅቱን ለማስቆም በአንድነት ሆኖ በሀገሪቱ ስርዓተ መንግስት ውስጥ ተገቢውን ህዝባዊ ውክልና ለአማራ ህዝብ ለማቀዳጀት ታስቦ እንደሆነና ይህም ሲሆን የኢትዮጵያ ሀገረ መንግስት ያለምንም ስጋት እንዲቀጥል ለማስቻል በጥንቃቄ ታምኖ እንደሆነ በመግለጫው ተዘርዝሯል። አሁንም በአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ የተላለፉት አበይት ውሳኔዎችም የድርጅቱን ስራ ይበልጥ ለማሳለጥና አንድነቱን ለማጠንከር ያግዛሉ ተብለው እንደተላለፉ ተገልጿል። በዚህም የመጀመሪያው ብያኔ የአማራ ፋኖ ብሔራዊ ኃይል አንድ ወጥና ውህድ ድርጅት እንደመሆኑ በስሩ የተዋቀሩ አደረጃጀቶችም ወጥና የጋራ መልክ የተላበሱ እንዲሆኑ ከተለያየ መጠሪያ፣ ሎጎና መዋቅር ወጥተው በአዲስ ስያሜና እዝ አወቃቀር እንዲለዩ የተላለፈ ነው። አማራ ፋኖ አንድነት በጎንደር ይባል የነበረው አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ እንዲባል፣ አማራ ፋኖ በጎጃም የነበረው አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ እንዲባል፣ አማራ ፋኖ ወሎ ቤተ አምሃራ ይባል የነበረው ምስራቅ አማራ ቀጠና ሚኒሊክ እዝ እንዲባል፣ እንዲሁም በሸዋ የነበረው ደቡብ አማራ ቀጠና አሳምነው እዝ ተብሎ እንዲቀጥል ለሰራዊቱና ሚዲያ አካላት ማሳሰቢያ ተሰጥቷል። ማዕከላዊ ኮማንድ በስሩ ሶስት አበይት ኮሚቴዎች እንዳቀፈም ተገልጿል። በዚህም የመጀመሪያው የፖለቲካና የውጭ ጉዳይ አብይ ኮሚቴ፣ ሁለተኛው የአስተዳደራዊ ጉዳዮች አብይ ኮሚቴ እንዲሁም ሶስተኛው የወታደራዊ ጉዳዮች አብይ ኮሚቴ ሆነዋል። ኮሚቴዎቹም ከአራቱም ቅርንጫፎች የተውጣጡ የስራ አስፈጻሚዎችን አሳትፈው ወደ ስራ እንደሚገቡም ተወስኗል ተብሏል። በመጨረሻም ማዕከላዊ ኮማንዱ የድርጅቱን ማዕከላዊ ኮሚቴ አባላት፣ የስራ አስፈጻሚ ኮሚቴዎችንና የፖሊት ቢሮ አባላትን በአጭር ጊዜ ውስጥ አቋቁሞ በትጋት ኃላፊነቱን እንዲወ ወጣ ተደንግጓል፣ ተብሏል መግለጫውም እነኚህን መዋቅራዊ ድንጋጌዎች አትቶ ተቋጭቷል። የዝቋላው ገዳም ላይ የደረሰው አሰቃቂ ጥቃት ውዝግብን አስነስቷል። ወቀሳ የደረሰበት የሚገኘውና በጥቃቱ ተወንጅሎ ስሙ እየተነሳ የሰነበተው የኦሮሚያ ነጻነት ሰራዊት አሊያም ሸኔ ከጉዳዩ ጋር ምንም ግንኙነት እንደሌለው ገልጾ የኢትዮጵያ መንግስት ራሱ ውጥረትን እንዲነግስ ብሎ የሚከተለው የማወናበጃ ስትራቴጂ ይሆናል ብሎ እንደሚገምት አሳውቋል። በታሪካዊው አቡነ ገብረ መንፈስ ቅዱስ ገዳም በማገልገል ላይ የሚገኙ የገዳሙ መነኮሳት ሸኔ ወይም የኦሮሞ ነ ነጻነት ሰራዊት ጥቃት እንደፈጸመባቸው ሲናገሩ በገዳሙ ማህበረሰብ መሃል ፍርሃት ነግሶ እንደሚገኝም አብረው ገልጸዋል። ስማቸውን እንዳይጠቀስ የጠየቁ የገዳሙ መነኩሴ የሸኔ ታጣቂዎች ኃይለ ሚካኤል የተባሉ አባትን የገደሉበት መንገድ አሰቃቂ እንደነበር ሲናገሩ ከአስር ዓመታትን በላይ በምናኔ የቆዩትን ሟቹን አባት ከደበደቡ፣ ካጎሳቆሉና ካዋረዱ በኋላ በመሳሪያ ተኩስ ገድለው አስክሬናቸውን ወደ ገደል እንደጣሉም አረጋግጠዋል። የኦሮሚያ ልዩ ኃይል ባደረገው አሰሳ የአባ ኃይለ ሚካኤል አስክሬን ከሞቱ ከአራት ቀናት በኋላ እንደተገኘም ለማወቅ ተችሏል። ከፌዴራል መንግስቱ ጋር በሚደረጉ ድርድሮች ላይ እየተሳተፉ የሚገኙ አንድ ከፍተኛ የኦሮሞ ነጻነት ሰራዊት አመራር ውንጀላውን ክደው ታጣቂዎቻቸው ጭራሽ ገዳሙ አካባቢ እንዳልተጠጉም ተናግሯል። አሁንም በኢትዮጵያ ታጥቀው የሚገኙ ኃይሎች መሀል እየተፈጠረና እየጠነከረ የሚገኘውን መረዳትና መግባባት ለመስበር ታስቦ የተቀነባበረ እኩይ ድርጊት ነው ሲሉም ገልጸውታል። በኢትዮጵያ የሚገኙ የተለያዩ ታጣቂ ኃይሎች ከዘር ልዩነት በላይ ከፍ ያለ መግባባትና ለትብብር የሚያመች የሀሳብ ቅርርብ ላይ እየደረሱ እንደሚገኙና በህዝቦች መካከል የሚገኘው መተማመንና መረዳዳት መንግስትን ስለሚያስፈራው የኢትዮጵያ መንግስት ራሱ ህዝባዊ ረብሽ ግጭትና ጭፍጨፋ እንዲጫርና እንዲቀጣጠል ህዝብም ተመልሶ እርስ በርሱ ወደ መጠራጠርና መራራቅ እንዲመለስ ለማድረግ የሚጠቀምበት ክስተት ሊሆን እንደሚችል አስተያየታቸውን ሰጥተዋል። በአጠቃላይ ግን በዚህ አሰቃቂ ክስተት ዙሪያ ያሉ መረጃዎች ሁሉ ያልጠሩና ግራ የሚያጋቡ ሆነው በአሳዛኝነት እንደቀጠሉ ለማወቅ ተችሏል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ስር የሜጀር ጄኔራል ውባንተ አባተ አንደኛ ኮር አስደናቂ አፈጻጸም ተጠናክሮ መቀጠሉ ተሰምቷል። ኢንጂነር ስመኘው በቀለና አጼ ፋሲል ክፍለ ጦሮች በፎገራ ወረዳ መነጉዘር ቀበሌና አገረ ሰላም ቀበሌ ላይ ተጣምረው የአገዛዙ አራዊት ሰራዊት ላይ ቀኑን በሙሉ የፈጀ ቅጥቀጣ እያሳረፉበት እንደሚገኙ ለማወቅ ተችሏል። ከጠዋቷ 12 ሰዓት የጀመረው ውጊያ ከሰዓት በኋላ ዘጠኝ ሰዓት ሲሆንም አለመብረዱ ሲረጋገጥ ተጨማሪ ኃይሉን ወደ ፎገራ ከተማ ለማስጠጋት እየሞከረ የሚገኘው የአራዊቱ ሰራዊት አልሳካልህ ብሎት ተጨንቆ እንደሚገኝም ተሰምቷል። በመደናገጡም ኢላማውን ያልጠበቀ ከባድ መሳሪያ እየተኮሰ የስነ ልቦና ክስረቱን እያሳየ እንደሆነም ተገልጿል። ይህም ድንጋጤ የመጣው ሦስት መቶ ስልሳ ዲግሪ መከበቡን ተከትሎ ቁስለኛውንና ሙቱን ከአባ ወልዳ ማውጣት ባለመቻሉ እንደሆነ አማሮቹ ተናግረዋል። በዚሁ ላይ በተሰማ ሌላ መረጃ ደራ ወረዳ አርብ ገበያ ከተማና ገላውዲዮስ ከተማ በዙሪያቸው በሚገኙ የገጠር ቀበሌዎችና በልጫ ከተማ አካባቢ ከቀኑ አስር ሰዓት ጀምሮ ፋኖዎቹ ከአራዊት ሰራዊት ጋር ተናንቀው እንደሚገኙ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ የውባንተ አባተ ልጆች አሳውቀዋል። ሰራዊቱ በአሁንም ጊዜ ከደብረ ታቦር ከስቴ ከእንዳ ቤት ተጨማሪ ኃይሉን እያጋዘ እንደሚገኝ ታውቋል። ትንቅንቁም የሜጀር ጄኔራል ውባንተ አባተ ተወርዋሪ ክፍለ ጦር አሁን ላይ በቁጥርም በጥራትም ግዙፍ ተቋም ሆኖ እንደሚገኝ ማሳያ ነው ሲባል ተገልጿል። ከዚሁ ከሰሜን አማራ ቀጠና በላይ ዕዝ በተሰማው ሌላ ዜና የዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው የጎንደሬ በጋሻው ክፍለ ጦር አደገኛውን ሰላይና ና ቅጥር ነፍሰ ገዳይ በቁጥጥር ስር እንደዋለ ተነግሯል። የጎንደሬ በጋሻው ክፍለ ጦር ምክትል አዛዥ የሆነውን አርበኛውን ወርቁ ዘገየ ለመቅጠፍ ተልእኮ ተሰጥቶት ወደ ፋኖቹ የተጠጋው ግለሰብ አድኖ ንጉሴ በሬ ተብሎ እንደሚጠራ ይፋ ተደርጓል። ግለሰቡ ከብልጽግና ኮማንድ ፖስት ኃላፊ ከሌተናል ኮሎኔል ይሳቂሳ እና ከጎንደር ዙሪያ ወረዳዎች ሰላምና ደህንነት ኃላፊ ከሆነው ከሰሎሞን ቀብድ እንዲሆነው አራት መቶ ሺህ ብር ተቀብሎ ወደ ክፍለ ጦሩ ታጋይ መስሎ እንደገባም ታውቋል። ተልእኮውን ከፈጸመ በኋላም ተጨማሪ ገንዘብና ቤት መስሪያ ቦታ እንዲሁም ከሀገር የመውጫ መንገድ እንደሚመቻችለት ቃል የተገባለት ነፍሰ ገዳዩ በንስሮቹ ጉሮሮውን ታንቋል። አርበኛ ወርቁ ዘገየ ማለት በጎንደሬ በጋሻው ክፍለ ጦር ውስጥ እጅግ የሚኮራበት ጠላት በስሙ የሚፍረከረክለት የብረት አጥር፣ የአማራ ኩራት የተባለ ከደባስ እስከ በለሳ፣ ከደንቢያ እስከ አርማጭሆ ጠላቱን እንደ ቄጠማ የዘረረ የወንዶች ቁና፣ የጀግንነት የውሃ ልክ የሆነ ትግሉም በወርቅ የተጻፈለት ጓድ ነው። እንኳን እሱን መግደል በቆመበትን ማለፍ አይቻልም። አትሞክሩት ሲል ጎንደሬ በጋሻው ክፍለ ጦር መግለጫውን ሰጥቶ ተደምጧል። የኢትዮጵያ ጤና ባለሙያዎች ንቅናቄ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ከጤና ባለሙያ ተወካዮች ጋር ያደረጉትን ስብሰባ የሚመለከት መግለጫ አውጥቷል። ተወካዮች የሚለው ቃል በትምህርተ ጥቅስ ውስጥ በማስገባት የቅሬታውን ነጥብ የሚጠቁመው የጽሑፍ መግለጫው ተወካዮች ስለተባሉት ግለሰቦች ያለውን ስጋት አጋርቷል። ወደ ስብሰባው የተጋበዙ ናቸው የተባሉት የጤና ባለሙያዎቹ ተወካዮች በትክክል ያልተመረጡ መሆናቸውን ያሳበቀው የጤና ባለሙያዎቹ ንቅናቄ በሌላ በኩል በፍትሃዊ መንገድ ለተመረጡትና የባልደረቦቻቸው እምነት ለተጣለባቸው የጤና ባለሙያዎች እድል እንዳልሰጠም ጨምሮ ተናግሯል። በዚህም መገለል ምክንያት ውይይቱ ተአማኒነቱ ጎድሏል ብለዋል። ሌላው በንቅናቄው ልብ ሰባሪ ነው ተብሎ የተገለጸው ጉዳይ ደግሞ በእውነታና በተጨባጭ ችግር ላይ ተመስርተው የቀረቡትን አስራ ሁለቱን ጥያቄዎች ለማጣጣልና ለማሳነስ ንቅናቄው በፖለቲከኞች የተጠለፈ ነው መባሉና ጤና ባለሙያው ምንም የማያውቅ ሕፃን እንደሆነ ለማስ መሰል የተሄደበት ርቀት አሳዛኝ ነው ተብሏል። ንቅናቄው ጥያቄዎቹን ከማጉላትና ከማጮህ ባለፈ የመፍትሄውም አካል ለመሆን ያለውን ፍላጎት እየገለጸ በተደጋጋሚ ቢሰማም፣ በዚህ መንገድ ህጋዊነቱንና በሳልነቱን ለማጣጣል ሙከራ መደረጉ አሳፋሪ እንደሆነም መግለጫው አሳውቋል። በስብሰባው ላይ አንዳንድ ቁልፍ ጉዳዮችን በድፍረት ለማንሳት ለሞከሩ የጤና ባለሙያዎች አድናቆት የተቸረ ሲሆን ለጥያቄዎቹ ግን አመርቂ ምላሽ እንዳልተሰጠም ተጠቅሷል። ከዚህም በላይ ስብሰባው በማስረጃ በተደገፉ እውነቶች ላይ ሳይሆን በመላምቶችና በተሳሳቱ መረጃዎች ላይ የተመረከዘ ሆኖ መገኘቱም አብሮ የተገለጸ ጉዳይ ነበር። ምሳሌ ተብሎ በቀረበው ማስተባቢያም እንደተባለው ኢትዮጵያ ከጎረቤቶቿ በበለጠ ከአመታዊ በጀቷ ላይ ከፍተኛውን ድርሻ ለጤና የምትመድብ ሀገር እንዳልሆነች ተረጋግጧል። ሌላው ተቃውሞ የቀረበበት ሀሳብ ደግሞ የጤና ባለሙያዎቹ ለወደፊት ትውልድ ሲሉ መከራን ሊችሉ ይገባል የሚለው ሆኖ ተቀምጧል። ይህ ሀሳብ ተስፋ አስቆራጭ ነው ተብሎም ተገልጿል። በየቀኑ የጤና ባለሙያው የሚያልፍበትን የኑሮ ትግል አቅልሎ የሚያሳይ ነውም ሲባል ሐኪም መሆን ድህነትን ማረጋገጥ ነው የሚ ትውልድ ላይ መቆማችን መዘንጋት እንደሌለበትም ተጠቁሟል። ጠቅላይ ሚኒስትር ሆይ በዝምታ እንድንሰቃይ አይምከሩን የሚል መልእክትም ተላልፏል። የሙያ እርካታ፣ ፍትሐዊ ደሞዝን፣ የመኖር ዋስትናንና ደህንነታችንን እንዲሁም ክብራችንን ሊመልስልን አይችልም ያሉት የንቅናቄው አስተባባሪዎች ላቀረቧቸው አስራ ሁለት ጥያቄዎች በተገቢው ሁኔታ መልስ እስኪሰጥ ድረስ ንቅናቄው እንደማይቆምም አረጋግጧል። ስለዚህም መንግስት አካታችና ግልጽ ውይይት እንዲያደርግ ጥሪ አቅርበዋል። ባዶ ቃላት ሳይሆን ተጨባጭ መፍትሄዎችን እንደሚፈልጉም አሳውቀው መዋቅራዊ ለውጥ እንደሚመኙም ጠቅሰው መግለጫቸውን አገባደዋል። አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በኩል የተሰማው ሰበር ዜና ደግሞ መራዊ ከተማ ላይ ስለተፈጸመው ድንቅ ታሪክ ይጠቁማል። በወታደራዊ አዛዡ በኮማንዶ ሙጂብ እየተመራ የኮረኔል ታደሰ ሙሉነህ ብርጌድ በአወዳደሩ ግርማ ከበደና በግብረ አበሮቹ ላይ ጠንካራ እርምጃ መውሰዱ ተነግሯል። የዚህ የአማራ ሕዝብ ትግል ፈርቀዳጅና ከሁሉ ቀዳሚ ሆኖ የትግሉ ገፈት ቀማሽ የነበረውን የሜጫን ሕዝብ ለመታደግ ራሱን አስታጥቆ እየተንቀሳቀሰ የሚገኘው የኮረኔል ታደሰ ሙሉነህ ብርጌድ የትግሉን አብዮት አቀጣጥሎ ለህዝቡ ካደረሰበት ከያኔው ጊዜ ጀምሮ እስካሁንም ድረስ መስዋዕትነቱን በኩራት እየከፈለ ለነጻነትና ለህልውና የሚደረገውን ትግልም እያጠናከረ ጠላቱንም ዋጋ እያስከፈለ ጀግንነቱን በተግባሩ እየገለጠ እንደቀጠለ የሚታወቅ ነው። ይህንን ያክል አኩሪ መነሻ ያለውን ብርጌድ ሲፈትኑ ለነበሩት ባንዳዎች ተደጋጋሚ ጊዜ ጥሪ ቢደረግም አሻፈረኝ ብለው ለሆዳቸው ማደራቸውን ቀጥለው ቆይተዋል። እነኚህ ባንዳ ቅርብ ወራጆች ድርጅቱን በውሉ ያልተረዱ የትግል ርእዮታቸው የተንሸዋረረ ለሆዳቸው ቀድመው ያደሩ መሆናቸውን በመረዳት ጥሪ ማድረጉም ምህረቱም ምንም መፍትሄ ሊያመጣ እንዳልቻለ በመገንዘብ ለአንዴና ለመጨረሻ ጊዜ የሚሆን የማያዳግም እርምጃ በባንዳዎቹ ላይ መውሰድ መጀመሩን የኮረኔል ታደሰ ሙሉነህ ብርጌድ አሳውቋል። ይህም ዛሬ ሰኔ 18 2017 ዓ ምሕረት ከቀኑ 8 ሰዓት ላይ ወደ መራዊ ከተማ በተጠናና በታቀደ መልኩ በመግባት አስደናቂ እርምጃ መውሰድ ተችሏል ተብሏል። ከዚህ በፊት ከፋኖች ድርጅት ጎን የቆመ በማስመሰል የአካባቢውን ነዋሪ ሲዘርፍ ሰንብቶ ሲደረስበት የውሸት ተረት ደርድሮ የአርበኛ የዘመነ ካሴ ዋና ሎጂስቲክስ ነኝ እያለ ሲያወናብድ የነበረ ከዚያም በሚኒሻ ውስጥ ተሸሽጎ ድርጅቱን ሲጎዳ የከረመ ዋና ባንዳ ተመቷል ተብሏል። ይህ ግርማ ከበደ ተብሎ የሚጠራው ሆዳደር ባንዳ ነጻነት ከተባለው ወዳጁ የአድማ በተና አባል ጋር በቆንጆቹ እጅ ወድቋል። የአማራ ትግል ችቦ ለኳሽ የሆነው የሜጫ ሕዝብ ከዚህም በኋላ በተጠናና ውጤታማ በሆነ ግዳጅ ኃላፊነቱን እንደሚወጣ የኮረኔል ታደሰ ሙሉ ነህ ብርጌድ አሳውቆ በመረጃና በሎጂስቲክስ ከጎኑ እንዲሰለፍ ለአማራ ሕዝብ ጥሪውን አቅርበዋል። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በተሰማ ዜና ደግሞ የምስራቅ አማራ ኮር አንድ አካል የሆነው ሐውጃኖ ክፍለ ጦር ያለፉትን ሶስት ቀናት ጠንካራ ተጋድሎ አድርጎ ይዞታውን አስከብሮ ጠላቱን ወደ መጣበት መመለስ እንደቻለ ታውቋል። በዚሁ ተጋድሎ በርካታ የፋሽስቱ ሰራዊት ሙትና ቁስለኛ እንደሆኑ ሲረጋገጥ፣ የሐውጃኖ ክፍለ ጦር እግረኛ ሬጅመንቶችና ሞተረኞች ጀግንነታቸው ታይቶ የማይታወቅ እንደነበር ተመስክሯል። ከረምቱ ሳይገባ ፋኖን አጠፋለሁ ካልሆነም ማዳክማለሁ አዳክማለሁ የሚል እቅድ ይዞ ለብ ለብ ስልጠና የወሰዱ ታዳጊዎችን አሰልፎ ወደ ወሎ ቤተ አማራ ቀጠናዎች የተመመው የአራዊቱ ሰራዊት ሽንፈቱን እየተከናነበ እያፈረና እየተፍረከረከ ቀጥሏል ያሉት የአውጃኖ ክፍለ ጦር ፋኖች ከዚህ በፊት በ54 መኪና ወደ ምዕራብ ወሎ ሰራዊት ተጭኖ ገባ በሚል የውሸት ዜና ሲነዛም 28ቱ መኪና ለፕሮፓጋንዳ ተብሎ ባዶውን የተንጋጋ እንደነበር አስታውሰዋል። አሁንም ቢሆን ጠንካራ ይዞታዎቻችንን ከውጊያው ይልቅ በወሬው ቀድሞ ሊያስፈታ ጥረቱን የቀጠለው እንዲህ በጀግንነትና በቆራጥነት የምናደርስበትን ድቆሳ መቋቋም ስላቃተው ነው ሲሉም ስለተቀዳጁት ድል ተምሳሌትነት ተናግረዋል። ከምስራቅ አማራ ቀጠና ምኒልክ እዝ የተሰማው ሌላው ዜና ደግሞ ከምስራቅ አማራ ኮር አንድ ባለ ሽርጡ ክፍለ ጦር የተጋራ ነው። የተለያዩ አውደ ውጊያዎች ሽንፈት እየገጠመው ያለው የፋሽስቱ አገዛዝ ንጹሐንን ኢላማ አድርጎ ጭፍጨፋውን በሀብሩ ወረዳ ጊራና ከተማን ላይ አጠናክሮ ቀጥሎ እንደሚገኝ ተሰምቷል። ባለሽርጡ ክፍለ ጦር በትናንትናው ዕለት ጊራና ከተማን ሙሉ በሙሉ በቁጥጥሩ ስር መዋሉን መቀበል ያቃተው የአራዊቱ ሰራዊት ከምሽጉ ሆኖ ወደ ከተማዋ ሞርታር በማስወንጨፍ ብዙ ንጹሐንን ሙትና ቁስለኛ ሲያደርግ የከተማውን ፖሊስ ጣቢያም ሙሉ በሙሉ እንዳወደመው ተረጋግጧል። ራሱን ጥምር ጦር ብሎ የሚጠራው የዘራፊዎች ስብስብ ሃብሩ ወረዳ ስር ከሚገኘው ከፋፍም ጎራ ምሽጉ ሆኖ የሌሊቱን ጥቃቱን የሚፈጽመው ያልታሰበ አደጋ ይጣልብኛል ብሎ ፈርቶ እንደሆነም ከክፍለ ጦሩ የተሰጠው መረጃ አሳውቋል። ጥቃቱ ቤቶችን አቃጥሏል፣ ሰዎችንና እንስሳትን ሕይወት ቀጥፏል፣ ብዙዎች ላይም ከባድና ቀላል የአካል ጉዳት አድርሷል። በዚህ የማይገታው የህልውና ትግሉ ግን ተጠናክሮ ይቀጥላል ተብሏል።